ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁልኝ? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ዛሬ ከሶስት አመት በኋላ ተመልሼ መጥቼ ያለው ሶስት አመት ሙሉ ቪዲዮ አልሰራውም፣ ዩቱብ ላይም ደግሞ ቪዲዮ የሚባል ነገር አለቀኩም። ያው እንግዲህ ህይወት እንደዚህ ናት ውዶች፣ ህይወት በጣም ከባድ ናት። ያሳለፍኩት ነገር በጣም ከባድ ነው። እንዳይን ብሌኔ የምሳሰለት አባቴን ነው ድንገት በሞት ያጣሁት። እዛ ምክንያት ወደ ኢትዮጵያም ገባው። በቃ ህይወት በጣም አስጠልቶ ነበር። በነገራችን ላይ ያው ግማሾቻችሁ ታውቃላችሁ፣ በውስጥ መስመር እያወራን ነው ታውቃላችሁ ግማሾቻችሁ። በጣም አስጠልቶ ነበር። ህይወት ከብዳይ ነበር። በቃ በጣም ነበር ያስጠላኝ። ያው ምንም ማድረግ አልችልም። እዛ አባቴ ያዘን እንደተቀመጥኩ ደግሞ አስራ አራት አመት ከእህቴ ጋር ለፍተን የሰራ ነው ቤት እንደዛ ፈረሰ። በቃ ብዙ ነገሮች ተደራርበውብኝ። ያው ግን ያው እግዚአብሔር ይመስገን፣ ያው ዛሬ አለው። እንግዲህ ሁሉንም ነገር እግዚአብሔር የወደደውን አደረገ። ቤቱን ፈረሰ። እኔ ቤት መፍረሱ ምንም አልመሰለኝም። በነገራችን ላይ ምንም ነገር አልመሰለኝም። በቃ አባቴ ሞት ብቻ ነው፣ የአባቴ ሞት ብቻ ነው የሆነብኝ። እሱንም ደግሞ እግዚአብሔር የወደደውን አደረገ። ምንም ማድረግ አልችልም። ወደኋላ መመለስም የሆነ ነገር ማድረግም ምንም ነገር በቃ አቅም የለኝም። ምንም ማድረግ አልችልም። ሁሉንም ነገር ተቀብያለሁ ግን በቃ ሕይወት አስጠልታኝ ነበር። መኖር አስጠልቶኝ በቃ እንዴት ብዬ ልንገራችሁ? በጣም ከባድ ነው። የምታውቁት ታውቃላችሁ። አባቴ ብዙ መከራ አሳልፎ ነው እኔን ያሳደገንኝ። በቃ እኛን ለማሳደግ ብዙ ዋጋ ከፍሏል። ብዙ ዋጋ ከፍሏል። ብዙ ዋጋ ነው የከፈለው ማለት ነው። ምንም ማድረግ አይቻልም። ያው እኔም ረዳዋቸው አለንም እኔ አረብ ሀገር ብኖርም ብዙም ረዳዋቸው የምልም ነገር የለም። ያው ለቤትም ምላለሁ ለእነሱም አንዳንዴ እሰጣቸዋለሁ ግን እንደዚህ ትርፍርፍ አድርጌ ረዳኋቸው ነገር የለም። በጣም የሚቆጨኝ ነገር እሱ ነው። በቃ አሁንም አረብ አገር ተመልሼ መጥቻለሁ። በጣም የሚቆጨኝ ነገር ለቤተሰቦቼ በቃ በደንብ አድርጌላቸው ይሆን በደንብ የሆነ ነገር አድርጌ በሆነ እላለሁ። እውነቴን ነው የምላችሁ፣ ቤተሰብ ያላችሁ በወር ለምሳሌ 1500 ድራም ቢከፈላችሁ 200 ድራም እና 100 ድራም እናት አባት ካላችሁ ላኩላችሁ። እውነቴን ነው የምላችሁ፣ ካለፈ በኋላ በጣም ይቆጫችኋል። በጣም እኔ ከኔም በላይ የሚያደርግ የለም ግን ብልክም፣ በቃ እዛ እነሱም አልተቀየሩበትም፣ ምንም በደንብ አልያዙትም፣ አላወቁበትም ነበረ። በጣም ነው ልቤት ተሰበረው። እኔ በጣም አዝኛለሁ። በጣም ነው ልቤት ተሰበረው። እዚህም እኔ መንከራተት ያልቀረ፣ እነሱም ደግሞ ራሳቸውን አልቀየሩም ነበር። ሁሉም ነገር ያስጠላ ነበር በቃ ሁሉም ነገር ግን በቃ ምንም፣ ስድስት ወር እዛ ተቀመጥኩ። ቤትን ፈርሷል፣ ምንም ነገር የለም። እቃም በስብሶ ሶፋው ራሱ በስብሶ ስንት ሺህ ብር የተገዛ ሶፋ ሁለት ሺህ ብር የተሸጠው በኢትዮጵያ በቃ ምን ልንገራችሁ? ህይወት በጣም ከብዳኝ ነበር። እኔ ለምነት ለመናገር ከዛም መጥቼ በቃ ፈተና ተደራረበብኝ። የአባቴን ሳለቅስ ቤቱ ፈረሰ። የቤቱን ሳለቅስ ሳለቅስ ሳለቅስ ደግሞ እዚህ መጣው። አንድ አመት ከምናምን ቆይቼ ሴትዮን ካንስሌሽን ስጪኝ አልኳት። ካንስሌሽን ሰጠችኝ። ቪዛ ለራሴ ያሰራለሁ ብዬ እዚህም ደግሞ አጭበረበሩኝ ማለት ነው። የኛው ሀገር ሰው እዚህ ቅማራት ላይ አጭበረበሩኝ። ቪዛ ይሄም ሳይሰራ ቀረ። ህገ ወጥ አደረጉኝ። በጣም ከባድ ነው የእኔ ህይወት ማለት በቃ። የህይወት ታሪኬን ከአንድ ብዬ ብጀምረው ሲጀምር የማያልቅ ነው በቃ፣ ተወርቶ የማያልቅ ነው። በጣም ከባድ ሁኔታ ላይ ነው ያሳለፍኩት ማለት ነው። እግዚአብሔርን በጣም በጣም ሰው ማንንም ሰው እንዳታሙ፣ ማንንም ሰው አከላይ ሄኑ አከላይ ሄኑ እንዳትሉ የኔ የምወዳቸው የገዛ ቤተሰቦቼ ያልኳቸው እንኳን በሸገረኝ ሰዓት ሸግሮኝ በዛን ሰዓት መቶ ብር እንኳን መቶ ብር ለምኜ ነው ከነሱ ያጣሁት ማለት ነው። መቶ ብር እንኳን ባዶ እጄን ሆኜ ምንም ነገር አጥቼ በጣም ከባድ ነበር። እና እኔ ከእህቴ ጋር ነው የገዛ ነው። ቦታውንም ህገ ወጥ ነበረ። ያው ህገ ወጥ ስለሆነ ደግሞ ፈረሰ። ይሄ በመንግስትም በምንም መናደድ አልችልም። ለምን? ህገ ወጥ ስለሆነ ህገ ወጥ ፈርሷል። አሁን ህገ ወጥ ሁሉም ቦታ ነው የፈረሰው እኔ ጋ ብቻ ሳይሆን ሁሉም ቦታ ስለሆነ ምንም ማድረግ አልችም ደግሞ የእሱንም እንደዛው በቃ እኔ አንድ ነገር የምላችሁ ሙስሊሙም መሆናችሁ ክርስቲያን አንድ ነገር ሲደርስባችሁ ሙስሊሞቹም ለበጎ ነው በሉ በቃ ሙስሊሞቹም ሁሉም ክርስቲያንም ሆነ ምንም ሆነ ምን ሁሉንም ነገር ለበጎ ነው ብላችሁ ውሰዱ እንዳታማረሩ እንደኔ እኔ የአንዱን ሳማረር አንዱ በላው በላው ነው የተጨመረብኝ። ያንዱን ሳማረር አንዱ ነው የምትጨመረብኝ ችግር በላው በላው በላው በቃ ይወጥ። በጣም ከብዶኛል በጣም። እነሳለሁ ስል እዛው ነው የምደፋው፣ እነሳለው ስል እዛው ነው የምደፋው። በቃ አሁን ይሄን ያህል እንደዚህ ከእንኳን ብር አጠራቅሜ የሆነ ነገር አደርጋለሁ ስል የሆነ ነገር ይፈጠርና ያንን ሁሉንም ብር ለቃቅሜ እልከዋለሁ። በቃ ይጠፋል። ወይ ለቤተሰቦቼ የሆነ ረባ ልብስ እንኳን አልቀየርም የሆነ ነገር እንኳን በቃ ከአንጀቴ ስንት አመት ሙሉ ሰርቼ የሆነ ነገር እንኳን ለቤተሰቤ አድርጌ አላውቅም እውነት ለመናገር ለምን የምታቁ ልጆች ታቁኛላችሁ ያቃሉ ብዙ እኔ ይህን ይህን ቻናል የምትከታተሉ ብዙዎቹ ታውቃላችሁ የእኔን ህይወት ማለት ነው በጣም ከባድ ነው እና ውዶችዬ በጣም ነው የምውዳችሁ ሰብስክራይብ አድርጉኝ በእግዚአብሔር ሰብስክራይብ አድርጉኝ አበረታቱኝ በቃ በጣም ከብዶኛል ህይወት ሰራለሁ ሰራለሁ ሰው ሀገር ከመጣሁ እራሱ ስንት አመቴ ነው ኮይት ሰባት ዓመት ሰራሁ እዚህ ኢማራት ላይ ስምንት ዓመት ሰራሁ። ስንት ዓመት ወደ አስራ አምስት ዓመት በምናምን ነው። አስቡት እንግዲህ ይህንን ያህል ዓመት ሰርቻለሁ ማለት ነው እና ምንም ነገር ህይወቴን የቀየርኩት ነገር የለም። ምን እንደሆነ አላውቅም። ብር አልይዝም። በቃ ብር አልይዝም። ብር መያዘን በቃ እንዴት ልበላችሁ ይጠፋል። በምን እንደሚጠፋ ራሱ አላውቅም። እዚህ ደሞዝ ሲከፈለኝ እንኳን ብር ከኪሴ ውስጥ እነዚህ ቆራርጠው ሲሰጡኝ ከኪሴ ውስጥ እንኳን ብር ይጠፋብኛል። እስልኬ ከበር ውስጥ ላርገው ኪሴ ውስጥ ላርገው እንኳን የትም ምንም የማውቀው ነገር የለም። ህይወት በጣም ከብዳኛለች። እኔ አሁን የምላችሁ ነገር ሰብስክራይብ ብቻ አድርጉና አበረታቱ ከስራዬ ጎን ለጎን እንኳን ይሄንን እንኳን ሰርቼ ህይወቴን መቀየር ፈልጋለሁ። እባካችሁ አደራችሁ፣ እሺ ሰብስክራይብ አድርጉኝ በእናታችሁ። ማለት የብዙ ደቂቃ አይፈጅባችሁም። ትንሽ የአንድ ሰከንድ ብቻ ነው ሰብስክራይብ ማድረግ ማለት ነው። እና ደግሞ ሌላ ሀሳብ መስጠት የምፈልገው እንግዲህ ብዙዎቻችሁ ታውቃላችሁ። እዚህ የእንትን ሶሻል ሚዲያ ላይ የመርማሪ ጋዜጠኞች እነሱ በጣም ነው የማወዳቸው ማደንቃቸው። በቃ እንዴት ብዬ ልንገራችሁ? እኔ ይብን ከመዳም ጋር ራሱ እየተጣላሁ ነው የማዳምጠው ኤርፎ አድርጌ ስልኬን ወይ ኩሽና ከሆነ ሳሎንም ከሆነ የሆነ ቦታ በቃ ስልኬን ደብቄ ኤርፎ አድርጌ ነው እንትን የምለው በቃ አንቺ ሀያአራት ሰዓት ስልክ ምንድን ነው ሀያአራት ሰዓት ኤርፎ። ያንድ ሰው ጋዜጠኞች ያንድ ሰው አታልፈኝም ያንድ ሰው ያንድ ሰው እንኳን አያልፈኝም፣ የሁሉንም ነው የምከታተላቸው። ግን እንደዚህ እያየው እንደ ሰው ቁጭ ብዬ ሳይሆን እየተደበቅኩ እንደ ሌባ እየተደበቅኩ ነው የምከታተላቸው። ለምን? የሀገሬ ጉዳይ በጣም ነው የሚያስጨንቀኝ። በቃ ሀገር እንዴት ዋለ? ዜናም ደግሞ ጠዋት ጠዋት አዳምጣለሁ። ብዙ ነገርን መከታተል እፈልጋለሁ። እና አንዳንዴ ጋዜጠኞች አሁን ለምሳሌ አስተያየት መስጠት የምፈልገው እነ ሚኪ ጋር ነው። እነ ሚኪ ቪዲዮ ሲለቁ ርዕሳቸው አስደንጋጭ ነገር ነው። ርዕሱና ቪዲዮ የማይገናኘው የሚጽፉት እውነት ለመናገር ሁልጊዜ ነው። እኔ ኮመንት የምጽፈው ግን ኮመንቴን እንትን አይመልሱም። ኮመንት አያነቡም ማለት ይችላለሁ። በቃ እየደጋገምኩ ነው ኮመንት የምጽፈው። ርዕሱና ቪዲዮ አይገናኝም። አንዳንዴ ቪዲዮ ሲለቁ እንትን የሚሉት ማለት ነው። ሌላ ደግሞ ይቸኩላሉ። ሰዋላቸውን አይሰሙም። ወጥመድ ነው ሲባሉ አይሰሙም። በቃ በጣም ነው የሚቸኩሉት። ስንት ጊዜ ሲነገራቸው አይሰሙም። በዚህ ላይ ደግሞ እነሱ የሚንቀሳቀሱት ጋርድ ብቻ ይዘው ነው። ግዴታ የህግ አካላት ከነሱ ጋር መሆን አለበት። ፈጣሪ ጠብቃቸው። ለምን በቃ በጣም ተጨንቀነ እኛ። አሁን እውነት ለመናገር እነሱ አሁን በቃ እንዴት ነው ቪዲዮ ለቀው ብቻ እነሱ እንዴት ነው ሰው የማይጨነቅ እዚህ እኛ እውነቴን ነው እኛ ከስራ ጋር እኔ እንደራሴ እኔ እንደራሴ በቃ እኔ ለራሴ ሚኪም ሲጠፋ እንደገና ሁሉም በቃ አሹም ሲጠፋ እኔም ተሙም በቃ ሁሉም እንቅልፍ የሚባል እንቅልፍ ምን ሴትዮ ምኖች እስከምትለኝ ድረስ በቃ እግዚአብሔሩ እባክን፣ እባክን፣ እባክን የዳደብ ዳቢያቸውን ቅድደው። ቅዱስ ሚካኤል የዳደብ ዳቢያቸውን ቅድደው። ግን ሰው እንደዚህ ይጨነቃል አይሉም እነሱ ቪዲዮ ለቀው ብቻ እንትን ይላሉ። እኛ በጣም ነው የምንጨነቀው። አብዞኛ አረብ ሀገር ያለን እንደኔ ሁላችንም በጣም ነው ለነሱ የምንጨነቀው። በጣም ግን ደግሞ እዚህ ከኛ ጋር እኛ እጃችን ባለችን ደቂቃ እግዚአብሔርን። እኔ አንድ ኮመንት ለመጻፍ ተደብቄ ሽንት ቤት ተደብቄ ስንት ዋጋ ከፍዬ ነው፣ አንድ አንድ መስመር ለመጻፍ እኮ ስንት ዋጋ ከፍሉ ነው። የመዳም ቅመቦቻችን እንትን ኮመንት የሚጽፉት ግን ያን ኮመንት ምንም አይመስላቸው። ሰው ሀሳብ አስተያየት ሲሰጣቸው ምንም አይመስላቸው። ለምን ለተመልካች እንትን ማለት አለባችሁ። ሰው የሚላችሁ መስማት አለባችሁ። እግዚአብሔር ደግሞ ዳኒንም እንትን ይበል ያስገኝልን ሌላ ሁሉም እንትን ብሏል። እንግዲህ የናቤልንም ነገር ቅዱስ ሚካኤል መጨረሻውን ያሳምር። ደግሞ ልቤን የሰበረው የብሩኬ ወንድም ነው። እውነት ለመናገር ለሰው ልጅ ሞት አይቀርም። ሞት ሁሉም ሰው ሞት በትከሻችን ነው ተሸክመን የምንሄደው። ማንም ሰው ከቀኑ የሚያልፍ ነገርም የለም ግን የራስ ሰው የራሱ ጓደኛ፣ የነሱ ባልደረባ፣ የስራ ባልደረባቸው በቃ እኔ እሳት እሳት እግዚአብሔር እሳትን በቃ እሱና ናኦድ ባለፈው ሚኪ ያዘው። የሱን እንትን ኬዝም ሚኪ ያዘው። እሱ በቃ የናኦድ እንዱ ሳብሰለስል ሳብሰለስል ጭራሽ እሱ ውሸት ሆነ። እግዚአብሔር ምን ነው፣ የኔ አባት ሞትም እንደዚህ ውሸት በሆነ ብዬ ተመኘው። በዛን ሰዓት ናኦድ ሲገኝ እንዲህ ስቃጠል ነበር። በቃ እንዲህ በእነሱ ስህተት ነው። ለምን ሰው ደግሞ ጥላችሁ አትሂዱ ለምሳሌ አሁን አንድ ሰው እንደዚህ እናንተ ለምን ለነዛ ለጠላቶች ተጋላጭ ይሆናል ወይ? ቦታ ቀይሩላቸው። አሁን እኔ አንድ ነገር መናገር የምፈልገው ናኦድ ራሱ እዛ ቦታ መኖር የለበትም። ለምን? ብዙ ጠላቶች አሉ። እንደዚህ እያንገላቱት ነው። በቃ ቤቱን ሸጦ ሌላ ከተማ መስራት ይቻላል፣ እንትን መግዛት ይቻላል እኮ። ምንድን ነው ጽድት ያለ ቦታ መግዛት ይቻላል። ህይወት አስተካክሉ። ጥላቸዋቸው አትሂዱ። እንደዚህ እንትን አትበሉ። ሆስፒታልም ደግሞ እንትን አትበሏቸው። ለምን እናንተ ብዙ ጠላቶች ስላላቸው ያው ጠላት ሳይሆን ያው መልካም ነገር ስለምሰሩ ብቻ ነው። ለምን ክፉ የክፉ መንፈስ ነው ይሄ ክፉ መንፈስ ተጣሯቸው ነው እንጂ ሰው እንደዚህ መልካም ነገር ሲሰራ የግርግር እንትን እያሉ ሰውን ለማጥፋት እንትን አይሉ በቃ እያስተካከላችሁ ሁሉንም ነገር በጥሞና እንትን ብላችሁ፣ አንድ ሰው ደግሞ ሲደውላችሁ ወጥመድ ነው አይደለም። አሁን ሚኪና ዳኒ ባለፈው ተደወለልን ብለው እዛ ጫካ ውስጥ እቺ ጫካ ውስጥ ሄዳችሁ፣ ለምንድን ነው ጫካ ውስጥ የምቀርጹት? እኔ ግራግብት ያለኝ በቃ እኔ ያ ቪዲዮ እስከሚያልቅ ድረስ ተሳቅቄ ሊሞት። እንዴት በቃ እንዴት ተሳቅቄ ሊሞት። እኔ መዳም እንኳን ስትጠራኝ አልሰማም። እኛ መዳም ቅመሞች እንደዚህ ነን። እውነት ነው፣ እየተደበቅን እየተሳቀቅን፣ አሁን በሰዓቱ እንኳን ማዳመ ሲያቅተ በማግስቱ እያዳመጥን፣ ስንት ነገር ነው እኛ እንትን የምንለው ለምን። እንደዚህ ማድረግ የለባችሁም። አጣርታችሁ ያን ስልክ ማን ሰጣቸው? በቃ ከራሳችሁ ሰዎች ማን ሰጣቸው? ያን ስልክ ከየት አግኝተው ነው ወጥመድም ሊሆን ይችላል። ከየት አግኝተው ነው እነኚህ ሰዎች? እንደዚህ አስቸኳይ ነው ብለው የሚጠሩት ደግሞ ለምንድን ነው? ጫካ ውስጥ የሚጠራው ለምን ጫካ ውስጥ ምን ይሰራል? በጣም ስህተት እግዚአብሔርም፣ በጣም ስህተት እግዚአብሔር። እንግዲህ ሁሉንም ነገር ለበጎ አድርገውና ዳኒ ይገኝ። ሌላው እንትና የብሩኬ ወንድም ነው፣ እግዚአብሔር ነፍሱን ይማርልን። ሞት ለማንም ልጅ አይቀርም። እነዚህ ገዳዮቹም ይሞታሉ፣ ሁሉም ሰው ይሞታል። ማንም ሰው በዚህ ምድር ላይ የሚቀር የለም። ግን በጣም ነው የሚያሳዝነው። እንደዚህ ለገንዘብ ብላችሁ አትስሩ። በቃ ለምን እንሰራለን ብላችሁ ይሄ ለበጎ ስራ ነው የሚሰራው እንሰራለን ብላችሁ ትቀላቀላላችሁ። የሰው ሕይወት ደግሞ ሌላ ገንዘብ ደግሞ ስታዩ የሰው ሕይወት ትቀጥፋላችሁ። እንደዚህ ካታደርጉ ወንድሞቼ፣ እባካችሁ ሁላችሁም ራሳችሁን ጠብቁ። በጣም ነው የምንወዳችሁ የምናከብራችሁ። እኛ እኛ ለእናንተ በእውነት እኛ በቃ ሰዓታችን ስንት መስዋዕት አድርገን ነው እኛ የምንከታተላችሁ ማለት ነው። ለምን በጣም እየተሳቀቀ ነው ቪዲዮውን የምናየው። ለእናንተ ምንም ላይመስላችሁ ይችላል። እናንተ ሰርታችሁ ለቃችሁታል። ምንም ላይ መስራችሁ ይችላል። እኛ ግን እዚህ ስንት ዋጋ ከፍለን ነው አንዷን ቪዲዮ ለማየት ራሱ ስንት ዋጋ ከፍለን ነው የምናየው። ራሳችሁን ጠብቆ ሁላችሁንም እንወዳችኋለን። እግዚአብሔር መልካሙን ዘመን ያምጣልን፣ የሁላችንም መጨረሻ ያሳምርልን። የሁላችሁንም እንግዲህ ህይወት እግዚአብሔር ደግሞ ከዚህ ከኢትዮጵያ ሁሉም ወንጀለኞች ጠፍተው እናንተም ተረጋግታችሁ ህይወታችሁን እንድትመሩ ያደርግ። እግዚአብሔር ከሁላችን ጋር ይሁን እግዚአብሔር። በጣም ነው የምወዳችሁ የማከብራችሁ ውድ ቤተሰቦቼ፣ ላይክ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ እሺ።